ዛሬ ሁለት ጀግናዎች የወደቁ ግን ያልተሰበሩ ጀግናዎች ዛሬ ተገናኝተዋል ፈኪም በጣም ጀግና ናት። ሄሉይም በጣም ጀግና ጀግናናት ታውቃላችሁ ፈኪንም ቢሆን ለመጣል ያልተደረገ ያልተባለው ሙከራ የለም እውነት ለመናገር በጣም ብዙ ነገር ተብሏል ከኔም ጭምር እኔም የሆነ ነገር ተናግሬ ያለው ከሰማሁት አንጻር ነው የተናገርኩት ሌላ ነገር እሷ እንድትወድቅ ሳይሆን፣ እንዳስተያየት ሰጥቻለሁ፣ በቃ እንጂ። ግን ሁለቱም ጠንካሮች። እኔ ሄሉ የኒኮ መወዳት በምክንያት ነው። ቤተሰብ ሄሉ በምክንያት ነው መወዳት ማንን መጠየቅ እንዳለባት፣ ከማን ጋር መገኘት እንዳለባት፣ ማንን ማየት እንዳለባት፣ ማንን ማበረታታት እንዳለባት ጠንቅቃ የምታቅ ልጅ ብትኖር ሄሉናት እውነት ለመናገር ፈኪን ከሚዲያ እንዲጠፋ ያልተደረገ ነገር የለም። አንዴ የሰርቃለች፣ አንዴ እንዲ ያርጋለች፣ አንዴ በዛ ወታለች፣ አንዴ በዛ ወርዳለች፣ ብዙ ነገር ተብሏል። ሰላም፣ ሰላም፣ እንዴት ናችሁልኝ? ሙድና የተከብራችሁ የእኔ ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ሄሉነቴ ጠፍታ ከርማለች። በጣም ተናፍቀሽ ነበር ሄሉዬ፣ የእውነት ዛሬ መታይ ስላየሁሽ ደስ ብሎኛል። ትላንትና ቲክቶኳ ላይ ስቶሪ ላይ ያደረገችው ቪዲዮ አይቼ በጣም አዘኘ ነበር ሄሉዬ። እንዳማማት ነበር የተሰማኝ። ለምን እጇ ላይ የተሰካው በጉልኮስ ነበር። በቃ በጣም የሆነ እንዳማማት ያስታውቅ ነበር። እና በእርግጥ ዛሬም አልተሻላትም፣ ፊቷ ላይ ያስታውቃል፣ ድምጿ ያስታውቃል በደንብ አልተሻላትም። ግን ከትላንት ነው ደግሞ ዛሬ ትሻላለች። እና በጣም ተናፍቀሽ ነበረ፣ ስላየነሽ ስለመጣሽ ደስ ብሎኛል። እግዚአብሔርን ደስታ ወደር የለውም። እንኳንም መጣሽለን እንኳንም አየነሽ። ዛሬ ትንሽ ትሻላለች። ፈጣሪ የምታመልከው አምላክ ጨርሶ ይማርሽ እህቴ፣ ክፉሽን አለስማ። እውነት ለመናገር በጣም ሆነ ድብር ጨንቆኝ ሁሉ ነበረ ማለት ሁኔታዋን አይቼ ማለት ነው። ትናንትና ቲክቶክ ስቶሪ ላይ እያደረገችው በጣም አስጨንቆኝ ነበረ እና የኔ ምርጥ ነገር እንኳን ሕመምሽን ይቅርና መከፋትሽንም ማየት አንፈልግም። ፈጣሪ ጨርሰው ይማርሽ እና ዛሬ እንግዲህ ከፈኪ ጋር ተገናኝተዋል። ከፈኪ ጋር ፈኪ እውነት ለመናገር በጣም በጣም ከሚዲያ ለማጥፋት በጣም ብዙ ነገር ተብላለች ብዙ ነገር ተወርቷል። በጣም በጣም ብዙ ነገር ማለት ነው እና እንኳንም ተገናኛችሁ። ሸበለዋም እንግዲህ ሄሉዬን እየተንከባከበ ይገኛል። የእውነት በጣም ነው የምናመሰግንህ። የእውነት ደግሞ ሲያምሩ የኔ ምጥኖች የኔ ውጥኖች። መብርሃን ደግሞ እሷ በመካከላችሁ ትግባር የኔ ባለማተቦች እና ጥፍት እያላችሁ ነው ሰሞኑን፣ ቶሎ ቶሎ እየመጣችሁ አይደለም ግን በእርግጥ ሄሉ እየናማት ነው። ይኸው ሲሻላት ቶሎ ቶሎ ትመጣለች ብያ ተስፋ አደርጋለሁ። ካመማት ደግሞ ምንም ማድረግ አይቻልም። እንግዲህ ደስ የሚል ስጦታ ተሰጣተዋል። በፍቅር በደስታ ደስ የሚል ጊዜ ደስ የሚል ቪዲዮ ሰርተው ለቀውልናል። ፍቅራችሁን ያብዛላችሁ። ቢኒና ሄሉ እግዚአብሔርን እኔ ምንጊዜ የምላችሁ ነገር ቢኖር ቢኒና ሄሉዬ እውነተኛ ፍቅር እንዲኖራቸው እንደሌለው የቪዲዮ ፍቅር ሳይሆን የእውነተኛ የልብ ፍቅር እንዲኖራቸው ምኞቴ ነው። ሁላችሁም በቅርቡ የእውነተኛ ፍቅር ልክ እንደ አብርሽ እና እንደ ሩታ የእውነት ፍቅረኛሞች ሆነው ማየት በጣም እንፈልጋለሁ። መቤቴን ነው ምላችሁ ለምን አንዳንድ ነገረኞች ሾካኮች አሽቃዋጮች አሁንም አላረፋችሁም የሄሉን ሞራል ለመንካት የምትንፏቀቁ ፎቃቆች እረፉ የሄሉን ሞራል ለመንካት ሄሉን ለመንካት እያደረጋችሁት ያለው ነገር እየሰራችሁት ያለው ጥረት በተለይ በተለይ ቲክቶከሮች ቲክቶክ ላይ አንዳንድ የፎሉ ለማኞች ከሄሉ ራስ ላይ ውረዱ እግዚአብሔርን ነው የምላችሁ ስነስርዓት ያዙ ሄሉን ልቀቋት አሁን ላይ የራሷን ህይወት እየኖረች ነው። እናንተን አልነካችም፣ ማንንም አልነካችም፣ የማንንም ስም አልጠራችም። በራሷ ላይፍ፣ በራሷ አይዲያ፣ በራሷ ሀሳብ፣ በራሷ ህይወት የራሷን ህይወት እየኖረች ነው። እግዚአብሔርን ተዋት፣ ልቀቋት። ልጅቷን አትንፏቀቁ፣ አታሽቃብጡ። በቃ ተዋት። ተወቻችሁ አይደለ? በቃ ተዋት። እሷን እሷን ለራሷ ተዋት፣ በቃ እውነት ፖስት የሚደረገውን ነገር እያየሁ ነው አንዳንድ ጊዜ